ያሳለው እንጂ እመነምናለው ፍቅር ማንን ገሎ እሞትልሃለው በሚል ሙዚቃ ሀይሚቹ ቅመማ ቀበጧ ዛሬ መታለች ማለት ነው። በዚህ ሙዚቃ እንግዲህ ሙዚቃ በእርግጥ ራሱ የሚገልጸው ነገር አለ። ግን ቢሆንም ቤተሰቦቼ፣ ቡሪኬን በዘፈነ ቁጥር ሀይሜን በዘፈነች ቁጥር ሀይሜ ለቡሪኬ ቡሪኬ ለሀይሜ እያደረግን የምንሰጠውን ኮሜንት ግን በንጠነቀቅ የእውነቴን ነው ቤተሰቦቼ። ሀይሜን እንደወደደችት እስከ መጨረሻው ብትወዷት ጥሩ ነው ብዬ ነው ማስበው። ምክንያቱም ምናልባት እነሱ ውስጥ ያለውን እኛ እናቅም አይደል ቤተሰቦቼ ሰዎች የብሩኬና ሀይሚ ደግሞ ተጋጩ ማለት እኮ ያለው እኮ ነው። ፍቅረኛ ሞች ይጣላሉ፣ ይጋጫሉ። የሆነ ሰዓት ማላቸው ላይ ጋፕ ይፈጥራሉ። ስለዛ ተለያዩ ማለት አይደለም። ቤተሰቦች ከኮሜንታችሁ ጥሩ ኮሜንት ጻፉነት ቲክቶክ ላይ አሁን በዚህ ሙዚቃ ሀይሚ ዘና ፈታ እያለች መታለጭ ራሷን ተዝናና። በቃ ቤተሰቦች፣ እግዚአብሔር ከፈቀደ እኮ እሷና ብሩኬ ማንም ማንም ማላቸው አይደለም ዳኒ ማንም አላቸው ቢገባ ተለያዩ ይለያዩ። ምናልባት በፈተናዎች ሊያልፉ ይችላሉ። እና እናንተ ደግሞ ሀይሚንም ብሩኬንም የምትወ ወዶ ብሩኬ ከዚች ጋማ ዝቅ ብለ ምናምን እያላችሁ ኮሜንት የምሰጡት ኮሜንት፣ ግማሻቻችሁ ሀይሚ ጤነኛ አደለሽም ጸበል ልጂ የምትሉ ኮሜንቶች አላችሁ። እና ቲክቶክ ለዩቱቡ ገርሞኝ ነበር። ቲክቶክ ላይም እንደዛ እያላችሁ ነው። ሀይሚ እያጠፋች ነው፣ በማወቅም ባለማወቅም እያጠፋች ነው። የምሰራው ቪዲዮ ኦዲንሱንም እያሳዘነው ብዙ ሰው ያዘነባት ነው፣ በተለይ የሚወዷት ልጆች። ግን ቢሆንም ዝምታ አንዳንዴ ጥሩ ነው። መጨረሻውን እስከምናቅ ድረስ ከአንድ በታችን ክፉ ቃል ባይወጣ እሷ በራሷ ሙዚቃ ሙዚቃ ፈታ እያለች ነው። ብሩኬን በሆነ ሙዚቃ ሲመጣ በእርግጥ ሙዚቃ ራሱ ስሜትን ይገልጻል አይደል? የራሱ ውስጣችሁን ስሜት የሚገልጽ ሙዚቃ ነው የምትጨፍሩበትን ዘና የምትሉበትን። ግን ቢሆን ቢሆንም ግን ሀይሚን ከብሩኬ ብሩኬን ከሀይሚ በመጡበት ሙዚቃ እያገናኘን ልጆቹ ላይ የበለጠ ክፍተት ባንፈጥር የእኛ ኮ ኮሜንት የእውነቴን ነው ለጊዜ መስናችኋል እንጂ እነሱ ላይ ተጽዕኖ ይፈጥራል። እውነቴን ነው የምላችሁ ተጽዕኖ ይፈጥራል። ኮሜንት ያልሆነ ቃል ራሱ በጣም ነው ተጽዕኖ የሚፈጥረውና ከእንደዚህ አይነት ኮሜንት ሀይሚን የምት ብሩኬን የምትወዱ አንድ ላይ እንደሆኑ የምትፈልጉ ልጆች እንደዚህ ያልሆነ ኮሜንት ባሰጡ ጥሩ ነው ብዬ ነው የማስበው። ዘና እያለች ነው ትበል። በቃ እንግዲህ እከሳል ነው እንጂ መነምናለው ፍቅር ማንን ገሎ እሞትልሃለው እያለች ነው ትበል። እንግዲህ እሷ የመሰናትን ሙዚቃ ዘና ፈታ ትበልበት፣ እሱም የመሰናትን ሙዚቃ ዘና ፈታ ይበልበትና ለምን ሆነ ለምን እንዲሆና፣ ሀይሚ ለምን ምናምን እያለ ምናልባት እኮ እውነት ለመናገር ሀይሚያውን ዳን ያደገላትን ራሱ የመስቀል ሀብል የትናንትና ነው እንግዲህ ትናንትና በሰራችሁ ቪዲዮ ላይ ቲክቶክ ቀርጻ ነው ዛሬ አይደለም። ምናልባት ይሄና ብል ላውልቃም ሊሆን ይችላል። ና እንደ ክፉ ቃል ባይወጣን ቤተሰቦች፣ የእውነት ያስተዛዝባል። ብሩኬና ሀይሚ ተለያይቶ አይለያዩም። እውነቴን ነው የምላችሁ፣ ልብ ለልብ የተሳሰረ ሰው ተለያይቶ አይለያዩም። ፈል እንደገመላቸው ምንም ቢፋተጉ ቢፋጩም ተለያይቶ አይለያዩም። ልብ ለልብ የተሳሰረ ሰው ማለት ነው የምሰል ካልሆነ ማለት ነው በፊት ህይወታ የነበሩበት ሁኔታ የምሰል ካልሆነ ተለያይቶ መለያየ ስለማይችሉ፣ እኛ ግን ከምንናገረው ንግግር ብንቆጥብ፣ በተለይ ቲክቶክ ላይ እግዚአብሔርን ብንቆጠብ ከእንደዚህ አይነት ነገር ብዬ ነው ማሰበው። ቤተሰቦቼ ሀይሚን ብሩኬም እንግዲህ በያሉበት ዘና ፈታ ይበሉ። ምን ይደረጋል።